ፅናት ድራማ ክፍል 77 ሲጀምር ክብሮም እና ሰኒ እንግዲህ አንድ ላይ ቁጭ ብለው ምን ሆነሽ ነው የከፋሽ ነገር አለ ወይ ያሳዘነሽ ነገር አለ ወይ ያሳዘነሽ ያስከፋሽ ነገር ካለ ለኔ በግልጽ ንገሪኝ እያላት ነበረ ክብሮም ጋር እንግዲህ ከዚህ በኋላ መጣላቱ መጨቃጨቁ ይበቃናል ሰላም መፍጠር አለብን ተወኝ መጨቃጨቅ የለብንም ያለችው ነበር እንግዲህ ክብሮም እኔ እኮ አልጨቃጨቅሽም ያለሽን የውስጥሽን ችግር ነገርኝ እንጂ ያንቺን የመጨቃጨቅ ሱስ የለ ብኝም ስለዚህ እኔ ልረዳሽና ልረዳሽ ስለፈለግኩ እንጂ ፈልጌው አይደለም የሚጨቃጨቀች ሲላት እንግዲህ ሰኒም እንግዲህ ተወኝ፣ ብቻዬን መሆን እፈልጋለሁ፣ ከራሴ ጋር ማውራት ነው መፈልገው እያለችው ነበረ። አይ ብቻሽን አልተውሽም፣ ላግዜሽ ፈልጋለሁ፣ ልረዳሽ እፈልጋለሁ። ስለዚህ የሆንሽውንና የተፈጠረብሽን ነገር እንኳን ነገርኝ እያለ ሲያስጨንቃት እንግዲህ ክብሮም እባክህ አንተ እንኳን ተረዳኝ በማለት እንግዲህ ጸጥ እንዲል አድርገዋለች። ከዛ በኋላ እንግዲህ ወደ ስራ እየሄዱ ነበር። መንገድ ላይ እንግዲህ በመሀል እራበኝ አለችው። እራበኝ ምግብ እንብላ ስትለው እንግዲህ እሷ ውጭ እንዲጋብዛት ፈልገ ነበር። ነገር ግን ክብሮም ስራልኝ ማለት ፈልገሽ ከሆነ እሰራልሻለሁ በማለት ክብሮም እንግዲህ ወደ ኩሽና ገብቶ ጉድ ጉድ እያለ ነበረ። ምግብ እየሰራ እያለ እሷ ግን ድርቆሽ ካልሆነ ብላ ድርቅ ቅብላ ነበረ። ድርቆሽ የለም ሲላት ጣራ ላይ ወጥቼም ቢሆን አደርቃለሁ እያለችው ነበረ። ሰው ክብሮም እና ሰኒ ወደ መግባባቱ እየሄዱ ነው እንግዲህ ክብሮም እና ሰኒ ጓደኛሞች የመሆን እድላቸው አሁን እየቀረበ ነው። ክብሮም ራሱ ሰኒ የምታደርገው ነገር ግራ እያጋቦ ነበር። የሚያዛትን ነገር እሺ ፖዘቲቭ ነገርም መመለስ ጀምራለች። እህቴ ተሳስታ ይሆን እያለች ራሷን እየጠየቀች ነው ሰኒ። እንግዲህ አንዴ ሰው አንዴ አፈር እየሆነች ነው ማለት ነው። ምግብ ሰራልኝ ካለች በኋላ እንግዲህ ምግቡንም ሳት በለው ወደ ቡል ብላ ሄዳ ብቻዋን ሆና ቤቷ እያለቀሰች ነበር ማለት ነው። እንግዲህ ከዛ በኋላ ክብሮም ሲጨንቀው ስትጠፋበት ወደ ቤቷ ሄዶ ነበረ። በሌላ በኩል ኪራና ጽናት እንግዲህ ኪራ ውጭ ህፃን ልጅ አይቶ ገብቶ ቤት ውስጥ እንግዲህ ጽናትን አሰሬ ልጅ እንውለድ ልጅ መውለድ አለብኝ አንቺን የምትመስል ልጅ ውጭ ስላየው የቅናት መንፈስ ተዳድሮብኛል። ስለዚህ ልጅ መውለድ እፈልጋለሁ ልጅ ውለጅልኝ፣ መጠይቀሽን ነገር ሁሉ አድርግልኝ እያላት ነበር። ጽናትም እንግዲህ እወልድ ላለው፣ ነገር ግን የመጀመሪያ ልጃችን ወንድ ልጅ እንዲሆን ነው የምፈልገው ከዛ በፊት ግን መጋባት አለብን። ሳንጋባ ልጅ አልወልድልህም። ልጅ እንደወልድልህ ከፈለክ አባቴ ጋር ሄደን እንጋባ እያለችው ነበር። ነገር ግን አንድ ነገር ደግሞ እያሳሰባቸው ነው። ጽናት ያለምንም ነገር ክብሯን ለኪራ ስለሰጠችው፣ አባቴን አዋርደዋለሁ፣ አሳፍረዋለሁ የሚለው ነገር ሁሌም በውስጧ እየተመላለሰ ለኪራም እያማከረችው ነበረ እሱም እንግዲህ እውነቱን ለአባትሽ እንነግረዋለን እኔ አስገድጀሽ እንደሆነ እናስረዳዋለን ሲላት፣ እሷ አይ እኔ አንተን በመጥፎ ነገር እንዲያነሱብኝ አልፈልግም። አስገድጃት ነው ካል ካንተ ልክ እንደ መጥፎ ሰው ስለሚቆጥሩ እንደዚህ አይነት መላና ዘዴ መጠቀም የለብንም። ሌላ ነገር መጠቀም ወይም ሌላ ዘዴ መፍጠር አለብን እያለች እንግዲህ እየተመካከረው ነው እንግዲህ ጽናትና ኪራ ከመፋቀር አልፎ ልጅ ለመውለድ እየበቁ ነው ማለት ነው። ፍቅራቸውን የነሱ አሪፍ እየሄደ ነው። ምሩና ናሆሚም እንግዲህ ጥሩ ላይ ናቸው። ምሩም እንግዲህ ከሕመሟ አገግማለች። ነገር ግን የናሆም እናት ደግሞ ሌላ መሰናክል ሆናባቸዋለች። አስሬ እየደወለች ልጅ ውለዱ፣ መቼ ነው የምትወልዱ? እያለች ናሆምን መጨቅጨቋን ተይዘዋለች። እንግዲህ ናሆምና እናቱ እያዋሩ እንደነበር ነበር እንግዲህ ምሩ ሁሉንም ነገር የሰማች እናት የተኝ እያለ ሲጨቃጨቁ ለምንድነው እናት ግን እንደዚህ የምትናገራት፣ እናት ግን እንደዚህ መናገር የለብም እያለችው ነበረ። ይቅርታ ጠይቃት፣ ይቅርታ መጠየቅ አለብን። እናት ግን ለምንድ ነው በዚህ ልክ የምትናገራት እያለችው ነበረ። ምህረት እና ሆምል እሱም እንግዲህ ለምንድ ነው እንደዚህ የምትለኝ፣ ቀስ ብለን በጊዜው ይሆናል፣ ልጅ የፈጣሪ ስጦታ ነው እያለ እንግዲህ እናቱን እያስረዳት ነበር ሊያስረዳት ቢሞክርም እሷ ግን ልትረዱ አልሞከረችም። ሁሌም ይህን ጥያቄ ታነሳበታለች። እሱ ደግሞ ይሄ ጥያቄ እንዲነሳበት በጭራሽ አይፈልግም ማለት ነው። ሰላም፣ እንዴት ናቸው? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር መስገን። አዲስ ከሆናችሁ ለዚህ ቤት እንግዲህ የተለመደችዋን ገጨት እያደረገች ሁሌም አዳዲስ ነገር ስለመለቅላችሁ መከታተል ትችላላችሁ። ብዙዎቻችሁ በዛኛው ትረካ ነገር ጀምር እያላችሁ ነበር። ነገር ግን በዚህ ሁሌም ቢሆን እንደዚህ አጫጭር ድራማዎች ስለምሰራበት መከታተል ትችላላችሁ። ጽናት እንግዲህ ክፍል ሰማኒያ ሰባት ክፍል ሰማኒያ ሰባት ተለቋል። በክፍል ሰማኒያ ሰባት እንግዲህ ክብሩም ና ሰኒ ናቸው ያሉት ማለት ነው ይዛሩ የሚያጠነጥነው ነው በእነሱ መካከል ነው ማለት ነው። እንግዲህ እነሱ አሁን ላይ መግባባት ላይ እየደረሱ ነው ማለት ነው። ከዛ በፊት ክርክር፣ ግጭት፣ ብጥብጥ፣ ንትርክ ነበረ። ዛሬ ደግሞ ሰላም ሆኖ ጭራሽ ምግብ ሰርቶ ምግብ እየጋበዛት ምናምን በቃ አሁን ወደ መግባባቱ እየሄዱ ይመስላል። ሰኒ ግን ይሄ ነገር በጣም እያስጨነቃል። በተለይ እህቷ እሷን ለምን እንዳልተረዳቻት ሁሉም ቢሆን ጥያቄ ሆኖባታል ማለት ነው። ለምን እንደዚህ ልትል ቻለች? ለምንድን ነው ብቸኛ እንደሆን የመረጠች? ልኝ እያለች ነበር። እሷ ደግሞ ብቸኝነት በጣም አስጠልቷታል፣ በጣም ደብሯታል። ብቻዋን እየሆነች ታለቅሳለች። ምግብ ሰራልኝ ብላ ኢቨን ምግቡን ሳትበላ ሄዳ እንግዲህ እያለቀሰች ነበር። ምን እንደሆነች ለሁሉም አላስረዳችም። እህቷ እህቷ እንደዚህ እንዳለቻት ለማንም አልተናገረችም ለጽናት ለኪራ አለ ሁሉም አልተናገረችም። ሶ ብቻዋን ህመሟን ይዛ እንግዲህ እያለቀሰች ትገኛለች ማለት ነው። ሰኒ መቼ ነው ሁሉን ነገር በግልጽ መናገር የምትችለው? የምትናገረው ችግሯ የሚፈታላት ደግሞ ስትናገር ነው እንጂ ካልተናገረች ማንም ሊረዳት አይችልም፣ ማንም ሊፈታላት አይችልም ችግሯ ማለት ነው። ስለዚህ መናገር አለባት ብዬ ነው ማስበው። ዝም ማለቷ እየጎዳት ነው የሚሄደው በቃ ከክብሮም ጋር በትንሹ ቢሆን እየተግባቡ ነው። እሱም ሊረዳት እየሞከረ ነው። እየቀረባት ነው። እንደ በፊቱ ከመከራከር ኮሰረት የሚለው ሰው ቀርቶላታል ማለት ነው። አሁን ሊረዳት እየሞከረ ነው። በቃ ብዙ ነገሮች ይቀየራሉ ብዬ ነው የማስበው ክብሮም እናሰኔ ከዚህ በኋላ ይግባባሉ። እንደውም ያኛው የኪራ ጓደኛ አብሮት አብሯት ይሆናል ብዬ ነበር። እሱ እየቀረባት ነበር በዛሬው ግን የለም፣ የት ሄደ ነው? አዝግ የሆነ ልጅ ነበረ። እንግዲህ በቀጣይ ክፍል ክብሮምና ሰኒ የሚግባቡ ይመስለኛል። ችራና ጽናት ደግሞ እንግዲህ ጽናት ተረግዛለች። ከዛ የሴት ልጅ እናት ትሆናለች። ቤተሰብ ከሄዳሉ ይጋባሉ፣ ምና ምናምን። በቃ አሁን ላይ ጽናት በቃ የሆነ ብቻ ማያጓጓ ብዙም ማያጓጓም ግን ደግሞ አንዳንድ ጥሩ ጥሩ ነገሮች አሉ የሚያጓጓ በትንሹ ም አሉ ሳኒና ክብሮ በትንሹ የሚያጓጓ ፓርት አላቸው ከዛ ውጭ ግን ምንም አሁን ላይ ግን አዴ እየበለጠው ነው አዴ ድራማ እየበለጠ ነው ከጽናት ይልቅ ማለት ነው ብዙ ሰው እየወደደው ያለ ይሆን የሚያጓጓ አዴ አዴ አሁን ላይ በጣም እያጓጓ እየመጣ ነው ማለት ነው ዞሮ ዞሮ ሁለቱም ተመሳሳይ ናቸው። ታሪካቸው ተመሳሳይ ነው። የዛኛውም የዚኛውም ተመሳሳይ ነው ታሪካቸው። ነገር ግን አሁን ላይ አደይ ይበልጥ እያጓጓኝ እየመጣ ነው። ጽናት ግን በቃ ብዙም እያጓጓኝ አይደለም። አሁን ላይ እንደ በፊት መጀመሪያ ጽናትና ኪራ እንትን እያሉ የሆነ እየተጣሉ መግባባት እያቃታቸው፣ ያኔ ግን በጣም ነበር ጓጉቼ የምጠብቀው ጽናትን ማለት ነው። በቃ መሽቱ እስከ መቼ አስር ሰዓት ሆኑ ተለቋይቸው በቃ እንደዛ ነበር የሚጓጓ አሁን ግን በቃ በትንሹ ጽናትና ኪራ ስለተግባቡ በቃ ብዙ የሚያጓጓ ነገር የለም። በትንሹ በትንሹ ነው። እንግዲህ ቀጣይ ፓርት ክብሮም እና ሰኒ አንድ ላይ የሚሆንበት አጋጣሚ ይፈጠራል ብዬ አስባለሁ። ሰኒ አስተሳሰባን ቀይራ ከክብሮም ጋር ትቀጥላለች ብዬ ነው የማስበው። ከዛ ውጭ ሌላ ምንም የሚፈጠር ነገር አይኖርም። ጽናትና ኪራ ላይ የሚገባ ሰው ይኖራል ብዬ አላስብም። እንግዲህ ቀጣይ ፓርት እስከምናይ ድረስ እንግዲህ በጉጉት እንጠብቃለን። ይቀጥላሉ አይቀጥሉም፣ በመሀል እንትና ይገባል። ይሄ ማን ነበር የኪራ ጓደኛ? አይገባም። ብቻ የምናየው ነው የሚሆነው። ምሩና ናሆሜ ደግሞ ምን እንደሚያደርጉ አይታወቅም እንግዲህ። ምናልባት እናቱ እያስጨነቀችው ስለሆነ ልጅ ሊወልዱ ይችላሉ። ነገር ግን አሁንም ቢሆን እየታመመች ነው፣ እየተሻላት አይደለም። ሰው በቃ እንትን ላትልም ትችላለች። ግን በእናቱ ምክንያት ይለያያሉ የሚል ሀሳብ አይኖረኝም፣ ሁለቱ ማለት ነው። እናቱ እንደዛ ስላለችው ናሁም ከምሩ አይረቅም። እሷ ደግሞ ልጅ እንዳትወልድ የሚያደርጋት ብዙ ምክንያት ስላለ ነው። ዞሮ ዞሮ ቀጣይ ክፍል እንግዲህ ብዙ የሚፈጠሩ ነገሮች ይኖራሉ። ግን የሚያጓጓ ፓርት ብዙም የለውም በዛር